ከቀኝ በጥፊ የሙሴን ፊት ማየት የተሳናቸው እስራኤል የሙሴን አምላክ ፊቱን እንዴት ጸፉ? ይሻር ዘንድ ያለው የሙሴ ክብር ያስደነገጣቸውን ለዘላለም ጸንቶ የሚኖረው የክብር ጌታ የሚያስፈራ አልሆነባቸውም። ብርሃነ ዓለም ቅዱስ ጳውሎስ ኩ የዚያንም ይሻር የነበረውን መጨረሻ ትርብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ አደረገ ኩ። የዚህን ያህል ከሲና ተራራ ከወረደ በኋላ የሙሴ ፊት አስፈሪ ሆኖባቸው ነበር። ከሰማይ የወረደውን ኢየሱስ ክርስቶስን ግን እንዴት ተፈሩ? ለሙሴ የተሸነፉ እስራኤል በይቅርታዊ ቅር ቢላቸው እንጂ እንኳን ፊቱን ሊጸፉት በፊቱ መቆም ባልተቻላቸውም ነበር። ፀሐይን በጥፊ መምታት፣ ጨረቃንስ በእግር መርገት ይቻላል? ከዚህ በላይ የፀሐይንና የጨረቃን ጌታ ማን በጥፊ መምታት ይቻለዋል? በሲና ምድረ በዳ የወረደላቸውን መና ከታዘዙት በላይ አብዝተው የለቀሙ እስራኤል ዛሬ የወረደላቸውን መና እንዴት ችላ አሉ? ከሞት የማያድነውን መና ተሻምተው ወደ ድንኳናቸው ይዘው ገቡ። ከሞት የሚያድናቸውን መና ግን ከከተማ አውጥተው ሰቀሉ። በልተውት የሚሰለቻቸውን መና ሰንበትን ሽረው ለቀሙት። አንድ ቀን በልተውት ለዘላለም የማያስርበውን መና ኢየሱስ ክርስቶስን ግን እንደ ሕጋችን ሊሞት ይገባል ብለው ፈረዱበት። ያኔ በምድረ በዳ ሳሉ ኪ የምንጠጣ ውሃ ስጠን ኩ ዘጸአት ምዕራፍ አስራ ሰባት ከቁጥር ሁለት ብለው የጮኸለት ውሃ ዛሬ በፊታቸው አለ። እነሱ ግን ሊጠጡት አልወደዱም። ከእነሱ አንዳንዶቹ ከነፍሴ አንተን ተጠማች ከመዝሙር አርባ ሁለት ከቁጥር አንድ ብለው ሊጠጡት የናፈቁት የቤተልሔም ምንጭ ውሃ ይህ ነበር። ዳዊት በታመም ጊዜ ከቤተልሔም ምንጭ ውሃ ማን ባጠጣኝ፣ ሁለተኛ ሳሙኤል ምዕራፍ 23 ከቁጥር 15 ብሎ የተመኘው የቤተልሔም ውሃ ክርስቶስ ነው። እነዚህ ሰነፎች አይሁድ የዳዊት አበጋዞች ከፍልስጤማውያን ጋር ተዋግተው ያመጡት የህሙማን መድኃኒት የሆነው ውሃ ከከተማ ውጭ አውጥተው ሊያፈሱት ተስማሙበት። የማይድን ህሙም መድኃኒት ያስጠላዋል። አባታቸው አብርሃም ለእግዚአብሔር ካለው ፍቅር የተነሳ አንድ ልጁን ሲጠየቅ አልከለከለም። ከእኛስ አብርሃም አባት አለንኪ የሚሉት እነዚህ አይሁድ ግን እግዚአብሔር አንድ ልጁን ቢልክላቸው አይተው ሊራሩለት አለመቻላቸው አይገርማችሁም? የአብርሃም ልጆች ነን ይላሉ እንጂ የአብርሃምን ሥራ ሲሠሩ አልተገኙም። አብርሃም ልጁን በመስጠት እግዚአብሔር እንደ ሳሰኘው የአብርሃም ልጆች ደግሞ የእግዚአብሔርን ልጅ በመግደል አሳዘኑት። ያኔ ከግብጽ ሞት ያዳናቸውን በጋስሮ ቦተቱት። የተጠሙትን የምታረካ የተራቡትን የምታጠግብ ሕብስተ ሕይወት ጸዋቅ መድኃኒት ኢየሱስ ክርስቶስ ወይ እኔንም ባሪያህን እንደዚህ ካለ ስንፍና ሰውረኝ። ያቀረብህልኝ ስጋህን ከጎንህ ያፈሰስልኝ ደምህን አልፌ የማያጠግበውን የማያረካውን የዓለም መብልና መጠጥ የምናፍቅን የምኛ የተናኩ ሰው ነኝ። አይሁድ ፊትህን ጸፉት ብየ ፈረድሁባቸው። እኔም ባራያህና በምሳሌህ የፈጠርኸውን ሰው ፊት ጸፍቼ አሳሜአለሁ። አይሁድ ልብስህን ገፈፉ። እኔም በጎዳና ሳልፍ ተራቁተህ ባየሁ ጊዜ ሳላለብስ አልፌ ሄድሁ። አይሁድ ኮ ተጠማሁ ባልሃቸው ጊዜ መራራ ሐሞትን ጋቱ። እኔም ለሰዎች መራራ ነገርን ተናግሬ ኑሯቸው መራራ እንዲሆን አደረጉባቸው። አይሁድ የሾህ አክሊል ሰርተው በራስህ ላይ ደፉ። የሚያ የሰራ ነውን የሾህ አክሊል ደፍተው እየተሰቃዩ ያሉ ስንት ክርስቶሶች ይኖሩ ይሆን? አይሁድ የፋሲካውን በግ ሳይበሉ እንዳይረክሱ ወደ ገት ግቢ እንዳይገቡ ይጠነቀቃሉ። በመጨረሻም የሰንበት ጌታዋ አንተን ገድለው ሰንበትን ስለማክበር ይጨነቁ ነበር። ሰውን መግደል ያላረከሳቸውን የገዢው ግቢ በመግባታቸው እንደሚረክሱ ማሰባቸው ይገርማል። የግብዞች ሃይማኖት እንደዚህ ያለ ነው። በግብዝነት ያከበርን መስሎን ስንት ቀን አሳዝነን ይሆን? ጌታ ሆይ፣ አይሁድ ገፍተው የጣሉውን ታሪክ ሰምተን ደንግጠናል። ነገር ግን እኛም ሰዎችን ገፍተን ለመጣል እንታገላለን። ዛሬም ገፍተን እየጣልን አይደለም? ከአይሁድ በምን ተለየን? ከእኛ በኋላ የሚነሣው ትውልድ እንደ አይሁድ ይረግመን ይሆን? አምላካችን ሆይ በጅራፍ የገረፉህን ሌሊትና ቀን መላልሰው ደብድበው ያቈሰሉህን ካህናቱ ሲያነቡልን ሰምተን አለቀስን። ነገር ግን መጽሐፉን አጥፈን ስንመለስ እኛም ሰው እናቈስላለን። የበደሉን ብቻ ሳይሆን ያልበደሉንም አጥንታቸው እስኪታይ ድረስ በነገር ጅራፍ እንገርፋቸዋለን። ከታናነሾች ለአንዱ ያደረግነውን ቸርነት ለአንተ እንዳደረግን አድርገህ የምትቀበለን ከሆነ ከሰዎች በአንዱ ላይ ያደረስነውንም በደል በአንተ ላይ እንደፈጸምን አድርገህ እንደምትቆጥርብን ይሰማናል አይሁድን ኪ የሚያደርጉትን አያውቁምና ይቅር በላቸው ኪ ብለህ ለምህረት እንደ ጠራሃቸው እኛንም ምህረት የሚገባን አድርገን የምናደርገውን እኮ አናውቅም ብናውቅ ኖሮ እኛ ለሠራነው ቤተ መቅደስ የሰጠነውን ክብር አንተ ለሠራኸው ቤተ መቅደስ መስጠት ይሳነን ነበር እኛ ለሠራነው መቅደስ እንሰግዳለን፣ የስም ማደሪያ ነው ብለን። አንተ የሠራኸው ሰውን ግን እንቃለን። ታዲያ የሚያደርጉትን አለማወቅ ማለት ይሄ አይደለም? ጌታ ሆይ እኛ እኮ ወዳችንን በተውህልን በዚህ ቀን እንኳን የሠራተኛ ደመወዝ ቀምተናል። አንተ መጀመሪያ ትንሣኤህን የገለጥክላት ስታለቅ ስላገኘሃት ሴት ነው። እኛ ግን ድሆችን እያስለቀስን ትንሣኤህን ለማክበር እየተዘጋጀን ነው። የምናደርገውማ አናውቅም።